በዜና መጽሔታችን የመጨረሻው ምዕራፍ የሀገር ውስጥና ዓለም አቀፍ ስፖርታዊ መረጃዎች ወደ እናንተ ይደርሳሉ። ኪዳነ ማርያም ብርሃኔ መረጃዎችን አጠናቅሮ እዚህ ስቱዲዮ ተገኝቷል። እንደምኗል ኪዱ? ደህና ነኝ ይመስገነው። እንደምን አል? አቤት፣ ደህና ነኝ። የአየር ሰዓቱ ያንተ ነው። አመሰግናለሁ። ተመልካቾች እንደምን ዋላችሁ? ከአሚኮ የቀን ስፖርታዊ ዜናዎቻችን ቀጥለው ይቀርባሉ። የኢትዮጵያ ፕሪሚየር ሊግን አስቀድማለሁ። አብራችሁን ቆዩ። በኢትዮጵያ ፕሪሚየር ሊግ 24ኛ ሳምንት ጨዋታዎች ባህር ዳር ከነማ ኢትዮጵያ ቡና ሁለት ለባዶ በማሸነፍ ሁለተኛ ደረጃን አግኝቷል። ሁለቱ ክለቦች በሳምንቱ የመጨረሻ መርሃ ግብር ተጠባቂ ጨዋታቸውን ትናንት አከናውነዋል። በጨዋታው ባህር ዳር ከነማ ሁለት ለባዶ ኢትዮጵያ ቡናን አሸንፏል። ቡናማዎቹ ከሰባት ጨዋታ በኋላ የተሸነፉበትም አጋጣሚ ነበር። በአንጻሩ ባህር ዳር ከነማ በስድስት ጨዋታዎች ያለመሸነፍ ጉዞውን ከማስቀጥሉ ባሻገር ድሉን ተከትሎ በ37 ነጥብ ወደ ሁለተኛ ደረጃውን ከፍ አድርጓል ከመሪው ኢትዮጵያ መድን ጋር ልዩነቱንም ወደ ስምንት ነጥብ አጥብቧል። በጨዋታው ቸርነት ጉግሳና ፍጹም አለሙ የጣና መጉዶቹን ሁለቱን የማሸነፊያ ግቦች አግብተዋል። ተጋጣሚው ኢትዮጵያ ቡና በ36 ነጥብ አራተኛ ደረጃ ላይ ተቀምጧል። በሌላ የትናንት ጨዋታ አርባ ምንጭ ከተማ ከኢትዮጵያ ንግድ ባንክ ጋር ተጫውተው አንድ ላንድ ተለያይተዋል። ፕሪምየር ሊጉ በ25ኛ ሳምንት የፊታችን እሁድ ሁለት ጨዋታዎችን ያስተናግዳል። ሊጉን ኢትዮጵያ መድን በ45 ነጥብ ሲመራ፣ ባህር ዳር ከነማና ወላይታ ድቻ በእኩል 37 ነጥብ ይከተላሉ። በኢትዮጵያ ወንዶች ከፍተኛ ሊግ ዛሬ ጨዋታዎች ይካሄዳሉ። በምድብ ሁለት ደሴ ከተማ ከሻሸመኔ ከተማ ጋር ቀን 7 ሰዓት ላይ ጀምሮ ይጫወታል። በጨዋታው ደሴ ከተማ ካሸነፈ የሊጉ መሪነትን ከነገሌ አርሲ ይረከባል። ነገሌ አርሲ የፊታችን እሁድ ከሀላባ ከተማ ጋር ወሳኝ ጨዋታውን ያከናውናል። በሶስቱ ክለቦች መካከል እየተደረገ የሚገኘው ወደ ፕሪሚየር ሊግ ለማደግ ፉክክሩ አጋጊም ሆኗል። በሌላ ጨዋሳ ኦሚርላ ከቦዲቲ ከተማ በምድብ ሁለት ዛሬ ዘጠኝ ሰዓት ላይ ይጫወታሉ። በምድቡ ዛሬ ሶስት ጨዋታዎችም ይካሄዳሉ። በምድቡ ሸገር ከተማ አስቀድሞ ወደ 2018 የኢትዮጵያ ፕሪሚየር ሊግ ማደጉን አረጋግጧል። በደሴ ከተማ ለሚካሄደው የመላው አማራ ጨዋታ የተሻለ ውጤት ለማስመዝገብ ዝግጅት እያደረጉ መሆኑን በቤት ውስጥ ስፖርት ደሴ የከተማን የወከሉ ተወዳዳሪዎች ተናገሩ። አሰልጣኞች በበኩላቸው ውድድሩን በበላይነት ለማጠናቀቅ ለስፖርተኞች አስፈላጊውን ድጋፍ እያደረግን ነው ብለዋል። ሳላዲንሴ ተጨማሪዎች እንደሚከተል አድርሰናል። ስፖርት ለሰላም ሰላም ለሁሉም በሚል መሪ ሀሳብ ዘጠነኛው የመላደሴ ከተማ ጨዋታዎች ከመጋቢት ስድስት ቀን እስከ መጋቢት 13 ቀን 2017 ዓ.ም መካሄዱ ይታወሳል። በውድድሩም ከተማቸውን ወክለው በመላ አማራ የሚሳተፉ ስፖርተኞች ተለይተዋል። በመላ ደሴ ጨዋታ በቤት ውስጥ ስፖርት ከተማቸውን የወከሉ ስፖርተኞች በቀጣይ በሚካሄደው የመላ አማራ ውድድር የተሻለ ውጤት ለማምጣት ዝግጅት ማድረጋቸውን ተወዳዳሪዎች ለአሚኮ ተናግረዋል። ሰለሞን ይባላል። በመላው አማራ በፓተርና በፋይት ተወዳድሬያለሁ። በፓተርን በቀይ ቤልት ተወዳድሬያለሁ። በፋይት ደግሞ እስከ 53 ኪሎ ድረስ ተወዳድሬ ሁለት ዙር አድርጌያለሁ። ወርቅ ወርቅ ማምጣት እችላለሁ። ውድድሩ በጣም አሪፍ ነበር፣ ተምረንበታል። አስተማሪ ውድድር ነበር። ለመላው አማራ ምን አይነት ዝግጅት እንደምናደርግ አስተምረናል። ያው በአሁኑ አሪፍ አሳይተናል። አስር ወርቅ ለማምጣት ይችለናል። ለመላው አማራ ደግሞ ከዚህ በላይ እና ደምና ምናምጣ ነግራቸዋለሁ። ሱራፌል ጉሹ ይባላል። የተወዳደርኩት 54 ኪሎ ግራም ነው። የነሐስ ሜዳሊያ ተሸላሚ ነኝ። አሪፍ ውድድር ነበረ። የነበረው ጊዜ እንደ ግሌም ጥሩ ልምድ ያገኘሁበት ነው። በጣም ደስ የሚል ጊዜ ነበር። ለሚመጣው ውድድር በጣም እየተዘጋጀ ነው። ከአንደኛ ያለፈውን ውድድርም እንደ ልምድ ሆኖናል። ትሬዲንግ የጀመርነውም ከኮች ጋር ከአሰልጣኛች ጋር ጥሩ የሚባል ትሬዲንግ እየሰራ ነው። ምርጥ ምርጥ አሰልጣኞች አሉኝ። ምርጥ የቡድን አጋሮች አሉኝ። እኔም ደግሞ በግሌ ያኛውን ያገኘሁትን ውጤት ለማሻሻልና ደሴን ወክዬ ጥሩ ውጤት ለማምጣት ጠንክሬ እየሰራሁ ስሜ ነው። አሚን ሀብታሙ ይባላል። ውድድሩ በጣም ቆንጆ ነበረ። እኔ ከ45 እስከ 48 ባለው ካታጎሪ የተወዳደርኩት፣ ስድስት ተጫዋቾች ነበሩ። ከስድስቱ በባያልፌ ሁለት ዙር ተወዳድሬ ያለሁ፣ ሁለቱንም በማሸነፍ ወርቅ አምጥቼ አልፌ ያለሁ ማለት ነው። ለመላው አማራ ደግሞ የተሻለ ውጤት በማምጣት ከዚህ በተሻለ ብዙዎችን አስደምመን እንደምናልፍ ደግሞ እርግጥ። ስሜ ሄኖክ ፍሬ ይባላል። የተወዳደርኩበት ካታጎሪ ማይነስ 53 ነች። በፓተርንም በፋይትም ተወዳድሬ ያለሁ፣ በሁለቱም ወርቅ ሽ ኮኮብ ተጫዋች በመላው አማራ ውድድር በሚካሄደው ደሴ በመሆኑ እኔም ደሴ እንደመወዳደር ወርቅ ለማምጣት እየተዘጋጁ ይገኛል። ቦክስ አሰልጣኝ ኢንስትራክተር ጌታቸው ጨርቆስና አሰልጣኝ ቡሳቦም ብርሃነ መስቀል አስራት ተወዳዳሪዎች በመላ አማራ ጨዋታዎች ላይ አመርቂ ውጤት እንዲያስመዘግቡ እገዛ እያደረጉላቸው መሆኑን ገልጸዋል። በመላው አማራ ውድድር ደሴ ይካሄዳል። ይህ ውድድር እኛ ያደግ ነው። በአዲስ አበባ ላይ የክለብ ውድድሮች አሉ። እነዚያን ውድድሮች እኔ የኔ ልጆች ልምድ ስፕራንስ እንዲያገኙ ሁልጊዜ አዲስ አበባ የክለብ ውድድር እያወዳደረኩኝ ያመጣቸዋል ያን ማድረግበት ምክንያት ምንድን ነው እዚህ እርስ በራሳቸው ሲወዳደሩ ብዙም ውጤት አይመጣል በአደፍ ባዶ አዲስ አበባ ያደርግ ነው የብር መዳለያ ፋይናል ገብተው የብር መዳለያ አግኝተላል የነሐስ መዳለያ አግኝተዋል በጣም ጥሩ ልጆች ናቸው ያሉት ታዳጊ ናቸው እኔ በቃ ቦክሱም ገና አዲስ በጀማሪ ነው የጀመር ነው በታዳጊ ቦክስ ነው የጀመር ነው መለው አማራ ደስለ በሚደረገው ውድድር በሴትም በወንድም ወቅ ሜዳሊያም ለማግኘት በጥሩ ዝግጅት ላይ እየሰራ ሆኖ ያለሁት። በአሁኑ ሰዓት እኛ ያው የምንወዳደርባቸው ፓተርኖች አሉን በፋይትም እንዲሁም ደግሞ ሮቲን የሚባል ውድድር አለ። በእነሱ በሁሉ የምንወዳደራለን። ያው ፉል ካታጎሪ አዘጋጅተናል ቀድመን በጣም ዝግጅት ጀምረናል። ያኛው ውድድር ካለቀ ጊዜ ጀምሮ እስካሁን ውድድራችን፣ ትሬኒንጋችን አላቆምንም። በጣም ያው ሴቶችም እንደምታያቸው የሚሳተፉ ሴቶችም ወንዶችም እኩል ነው የምናሳትፈው። እንደ አዘጋጅም ወይም ኮች እንደመሆናችን መጠን እና ደግሞ ውድድሩ የሚካሄደው ከተማችን ላይ ነው አዘጋጅ እንደመሆናችን መጠን በጣም ጥሩ ዝግጅቶችን አድርገን ያው ጥሩ ውጤት እንጠብቃለን። በውድድሩ ላይ ሁሉም የስፖርት ቤተሰብ በመገኘት ስፖርታዊ ጨዋነትን በተላበሰ መልኩ ድጋፍ እንዲያደርጉ አሰልጣኞቹ መልእክታቸውን አስተላልፈዋል። በክልሉ ያለው የሰላም መደፍረስ ስፖርቱ እንደጎዳው የወርልድ ቴኳንዶ ባለሙያዎች ተናገሩ። በስፖርቱ ትልቅ አቅም ያለውን ክልል ይበልጥ ውጤታማ ለማድረግ እንደሚሰሩም ባለሙያዎች ገልጿል። አማኑኤል ጸጋይ ተጨማሪዎች እስከ መጨረሻው መድረስ ይፈልጋለሁ። መቆረጥ አልፈልግም ጨርሰዋል። በወርልድ ቴኳንዶ ስፖርት ከዞንና ከተማ አስተዳደሮች ለተውጣጡ ስፖርተኞች የአቅም ማሻሻያ ፈተና ከሳምንታት በፊት በባህር ዳር ከተማ ተሰጥቷል። ነገር ግን በዳኞችና ባለሙያዎች ትዝብት ከስፖርተኞቹ የተመዘገበው ውጤት አምርቅ ያለመሆኑ ተነግሯል። ለዚህም ከአንድ ዓመት በላይ የዘለቀው የክልሉ ጸጥታ መደፍረስ ያስከተለው ተጽዕኖ ስለመሆኑ በወርልድ ቴኳንዶ ስፖርት ላይ እየሰሩ ያሉ ባለሙያዎች ይናገራሉ። እንደ ዜጋም እንደ ሀገርም እንደ ክልልም ከፍተኛ ኪሳራ ነው። እየከሰር ነውኛ አንደኛ አሁን በጣም የሆኑ ያው ወደ ስልጠና የገቡ ማዕከላት ጥሩ እንቅስቃሴ ጀምረው ነው እንጂ፣ በርካታ ደግሞ በዚህ በችግሩ ምክንያት ወደ የስልጠና ማዕከላት ያልጀመሩ የስልጠና ማዕከላቶች አሉ። ከወቅታዊ ሁኔታው አንጻር የተወሰነ መቀዛቀዝ ነገር ነበረው። ነገር ግን አሁን ላይ ያው የተሻለ እንቅስቃሴ አለ። ያው ሰዓቶችን እያመቻቸነ ማምሸት ምናምን ላይቻል ይችላል። ነገር ግን ሰዓቶችን እያመቻቸነ አሁን ጥሩ እንቅስቃሴ ላይ ነው ያለ ነው። በክልሉ ዞኖችና ከተማ አስተዳደሮች ውስጥ በወርልድ ቴኳንዶ ስፖርት ስኬታማ ለመሆንና ከፍተኛ ደረጃ ለመድረስ በጥረት ላይ የሚገኙ በርካታ ወጣቶች አሉ። በቂ ድጋፍና ምቹ ሁኔታ በሌለበት የውጤታማነት ስራው ቢቀጥልም ክልሉ ካለው ትልቅ አቅም ጋር ሲነጻጽር ግን ገና ብዙ የሚቀረው ነው ይላሉ ባለሙያዎቹ። ክልላችን ላይ በርካታ ፖቴንሻል ያላቸው አትሌቶች አሉ። በወርልድ ቴኳንዶ ፓሪስ ኦሎምፒክ ማጣሪያ ላይ አራት ተወዳዳሪዎችን ስናሳትፍ ከአራቱ ተወዳዳሪዎች ሁለቱ የአማራ ክልል ተወዳዳሪዎች ናቸው። እንዲሁም ደግሞ 2023 ጋና አክራ ላይ በተካሄደው መላው አፍሪካ ጨዋታ ላይ ስምንት አትሌቶች እናሳተፍን። ከስምንት አትሌቶቹ በተመሳሳይ ሁለቱ አትሌቶች የአማራ ክልል ናቸው። አንዱ አሰልጣኝ ምን ነኝ የአማራ ክልል። ይሄ ማለት እንደ ሀገር ትልቅ ፖቴንሻል ያለው ክልል ነው። ወንድ ላይም ተካፍለን ነበር። የአሁኑ ፕሮጀክት ላይ ክልሉ ከዚህ በፊት ያስመዘገበው ውጤት አላስ መዘገበ ያላስ መዘገበበትም ያው ቀደም እንዳነሳውላችሁ ከጸጣ መደፍረስ አቋያነው ግን አሁን ተስፋ ሰጭ ነው እውነት ለመናገር ክልሉ የሚታወቅባቸው ከስፖርት አይነቶች ውሃ ዋናና ነወር ለቴኳንዶ ነው። ይህንን ዝናውን ለመመለስ ሁላችንም ተግተን መስራት ይጠበቅብናል። በስፖርቱ የሚፈለገውን ውጤት ለማስመዝገብ መስተካከል ካለባቸው ሁኔታዎች መካከል ሙያ ለባለሙያ መስጠት ዋነኛው ነው። ከፌዴሬሽኑ የሚጠበቅ ስራን ከመስራት አኳያም መስተካከል ያለባቸው ነጥቦች ተነስቷል። ይህም በተመለከተ በወርልድ ቴኳንዶ ስፖርት አመታትን ያሳለፈውና በአሁኑ ወቅት የባህር ዳር ከተማ ወርልድ ቴኳንዶ ፌዴሬሽን ፕሬዚዳንት በመሆን እያገለገለ የሚገኘው ኢንስትራክተር ማስተር ክንፍ አሽበል ተከታዩም ብሏል። የክልሉ ፌዴሬሽን የአቅሙ ስንለት አለበት። ትንሽ ድጋፍና ክትል ያደርጋል ስልጠናችን ያሰጣል። ውድሮች የሚዘረገበት ሰዓት ውድሮችን ዘርግቶ ውድሮችን ያደርጋል ባለው አቅሙ ግን፣ ይሄ ጥሩ ነው ማለት አንችልም። ከዚህ በላይ መስራት ይጠበቅበታል። እውነት ለመናገር ፌዴሬሽን ላይም ያሉት ሰዎች እንደገና ስፖርቱን የሚያውቁ ቴክኒክ ላይ መካታት አለባቸው። ምክንያቱም ስፖርቱን የሚያውቅ ሲኖር ነው ፌዴሬሽኑን ደግፎ ሊያሳድገውም ወይም ከፍ ሊያደርገው የሚችለው እና የእውቀቱ ውስንነት አለ። በፌዴሬሽን ላይ ያሉ ተመርሰዎች